ሰላም ጤና ይስጥልኝ ውድ የቻናል ቤተሰብ ተከታታዮች በሚሊሻ ና በአካባቢው ማህበረሰብ በተደረገ ድንቅ ኦፕሬሽን በቁጥጥር ስር የዋሉ የሀገር ምርኮኛ እየገባ ይገኛል ጀነራል ታደሰ ወረደን ወደ አዲስ አበባ ማቅናታቸው ተሰምቷል ሌላ ተጨማሪ ወደ 2889 የሚደርስ የብሬ ጥይት በቁጥጥር ስር መዋሉ ተገልጿል እነዚህን ጉዳዮች የምንዳስስ ይሆናል ማለት ነው ውድ ሰላም እና ሰላም የቻናል ቤተሰብ ተከታታዮች ሀገራችን ሰላም ያድርግ ፋኖ አሁን ዋጋውን እያገኘ ይገኛል ማለት ነው። ከዛ በፊት አንድ ነገር ላስታውሳችሁ አዲስ ምልምል ተመራቂ ወታደሮች ቁመና አሁን በብር ሸለቆ ያለው ምን እንደሚመስል አስደማሚ፣ በሚገርም ሁኔታ እጅግ በርካታ ቁጥር ያለው አዲስ ምልምል ተመራቂ እጩ በስልጠና ላይ የሚገኙ በብር ሸለቆ ማሰልጠኛ መሰረታዊ ውትድርና ሰልጣኞች በሚመለከት ጉዳይ ነው። እነዚህ ተመርቀው ሲመጡ ለህዋት እና ለሻቢያ ቀጥታ እንግዲህ የአስደማሚ ወይም ራስ ምታት የሆነ ተማሪዎች ናቸው። ለዚህ ለሰፈር ለሚጮሆ እንደ ፋኖ እንደ ሸኔ አይነቱ የሚላኩ አይደሉም። በርካታ ቁጥር ያለው በርካታ እጅግ እጅግ በጣም በርካታ። ስለዚህ ይህን ራስ ምታት የሆነባቸው እንግዲህ ህዋትና ፋኖ ይህን በአጭሩ እንዲገነዘቡ ማሳሰብ እንፈልጋለን። ለማንኛውም ላሶሳችሁ በትናንትና ዕለት በተደረገው ኦፕሬሽን በአካባቢው ማህበረሰብና ምንሻ በቁጥጥር ሲለዋሉ ናቸው። ሌላ ኃይል ተጨማሪ ሳያስፈልገው ማለት ነው። መግለጫውንም እንደሚከተለው አቅርበላቸው አሉ። በጭልጋ ወር ወረዳ በኮሻይን ቀበሌ የአካባቢው ሰላም በማወክ በጸጥታ ችግር ሲፈጥሩ የነበረው የጫካ ሲንቀሳቀሱ የነበረው አስር ታጣቂዎች በአካባቢው ሚኒሻ ቅንጅት በቁጥጥር ስር መዋሉን የጭልጋ ወረዳ ጽሕፈት ቤት ኃላፊ አቶ ሀብታሙ እንዲህ ነው ገልጸዋል። ሰላም እንፈልጋለን በማል በቀበያቸው ዘላቂ ሰላም ለመጠበቅ ተደራጅቶ የአካባቢያቸውን ሰላም በመጠበቃቸው የአካባቢ ሰላም ለማወቅ የገባን ታጣቂ በቁጥጥር ስር ያዋሉት የቀበሌ ሚኒሻ ምስጋናቸውን አቅርበዋል። ሰላም ለሁሉም ነገር አስፈላጊ ነው ያሉት የኃላፊው ሰላም ለማደፍረስ እና የአርሶ አደሩን ስቃይ በማብዛት ሰላም እንዳይኖረው የሚሰሩ አካላትን ተደራጅተን ተውልንላቸው ይገባል። ሁሉም ቀበሌዎች ከኩሻይ ቀበሌ ተሞክሮ በመውሰድ ተደራጅተው ያካባቢውን ሰላም፣ ደህንነት መጠበቅ እንዳለበት ኃላፊው አሳስቧ ማለትም በኩሻይ ቀበሌ በተደጋጋሚ የቀበሌው እየገቡ በአርሶ አደሩ ቤት ብር ክፈሉ መሳሪያችን ታመጣለች በማለት ያካባቢውን ሰላም ሲያውኩ የነበሩ መሆናቸውን ገልጸነው ወደ ቀበሌው ሲገቡ ሰላም እንፈልጋለን ስቃይ በቃን ያለው የኩሻይ ቀ ማህበረሰብ ጥሩም በነፍቶ ተደራጅቶ በመውጣት ታጣቂዎችን በቁጥጥር ስር ለማዋል የተደረገው ጀግንነታቸው ለሌሎች ቀበሌዎች ትምህርት የሚሆን ተግባር ሰርተዋል ብለዋል። በመጨረሻም ኃላፊው የአካባቢዎችን ሰላም ዘላቂ ዘላቂ ሰላም እንዳይመጣ የሚያደርጉ አካላትን ሁሉም በየቀበሌው ተደራጅቶ አካባቢ መጠበቅና በቃቸው ማለት እንዳለበት ጥሪውን አቅርቧል ማለት ነው። ስለዚህ በኮሻ የተሰራው ጀግንነት እጅግ የሚገርም ሁኔታ ነው። እንግዲህ በሚሊሻና በአካባቢው ማህበረሰብ በተደራጀ መልኩ በመውጣት በቁጥጥር ስር አውሎታን ዘራፊና ዘራፊ ቡድን ተላላኪ እዚህ ጋር ይህ ዝቅታ የምናልፈው ጀኔራል ታደሰው ወረደው ወደ አዲስ አበባ አቅንተዋል። ጌታቸው አይነት አካሄድ ይመስለኛል። ጌታቸው እንግዲህ ህዋት ባደረገችው ግፊት ወደ አዲስ አበባ እንዳቀኑ እዛ የህዋትን ጉድ እንዳወጣው ጀነራል ታደሰ ወረደም ከህዋት ጋር አሁን እየሰራ እንደሆነ ብዙዎች እየታማበት የሚገኙ ሁኔታ ይታወቃል። ነገር ግን ቢሆንም አሁን በትግራይ ያለው ሁኔታ እጅግ አራተኛ ቀኑን የያዘው ይህ አመፅ ተባብሶ ቀጥሏል፣ በሁሉም ቀጠናዎች ይህን የተመለከተ እንግዲህ ታደሰ ወረደ ትናንትና ምሽቶ ወደ አዲስ አበባ አቅንተዋ ማለት ነው። ስለዚህ በዛሬው ዕለት እንግዲህ መግለጫ ይሰጣን ተብሎ ይጠበቃን እንግዲህ እኛ የምንጠብቅ ይሆና ማለት ነው። ስለዚህ ህወሓት ባጭሩ መፈረሰ ሳይሆን ጠፋ ማለት የሚቻልበት ደረጃ እየደረሰ ይገኛል። የራሱ ታጣቂ በሙሉ እየፈረሰበት የሚገኝ ሁኔታ ነው። ለዚህ ደግሞ በትናንትና ዕለት ጀነራል ታደሰ ወረደ ወደ አዲስ አበባ አቅንተዋ ማለት ነው። ስለዚህ ችን ትልቅ መፍትሄ እየመጣ ከፊታችን የሚያመላክት በርካታ ነገሮች አሉ። በተለያየ አይነት ጽንፍ ዘው የሚንቀሳቀሱ ታጣቂ ቡድኖች እየፈረሱ ይገኛል። ለሀገራችን ሁሌም የሚያስፈልገውና የሚመጥ ነው ሰላም ብቻ ነው። ከዛ ውጭ ሌለው አያዋጣም አያዛልቅም ለዚህ ደግሞ ተመልክ የምንመለከታቸው በበርካታ አቅጣጫ በሀሳብ ልዩነት ታጥቀ የሚንቀሳቀሱ ወንድሞች የሰላም መንገድ እየመረጡ ይገኛሉ ያልተቀበሉት ደግሞ በራሳቸው ጊዜ እየፈረሱ ይገኛሉ ማለት ነው ስለዚህ ቀጣይ የምናልፈው መረጃ አለ በጣም የሚገርም ሁኔታ ነው አርማጮ ላይ ሁለቴ ትናንትና ምሽት በባጃጅ የተያያዘ አለ የብሬን ተተኳሽ ጥይት አሁን በተመሳሳይ መልኩ ደግሞ በኦባማ መኪና በተመሳሳይ መልኩ የብሬን የተያዘ አለ ከሁለት ሰው ወንጀለኞች ጋር ማለት ነው። ትናንትና ምሽት እንግዲህ አርማጮ ወርዲ ተብሎ በሚታወቀው መነሻውን ወርዲ ተብሎ በሚታወቀው ወደ ጎንደር ሊገባ የነበረ በባጃጅ 1386 እንደተያያዘ አስታውሻችኋለሁ። በዚሁ ቀጠና አርማጮ ገንደኋ ላይ መነሻውን ገንደኋ ላይ ያደረገ በአርማጮ ወረዳ ላይ ገንደኋ መነሻውን ያደረገ ወደ ጎንደር ሊገባ የነበረ 2289 የብሬን ጥይት ስድስት የቱርክ ሽጉጥ ጨምሮ ማለት ነው ስድስት የቱርክ ሽጉጥ ጨምሮ ከሁለት ወንጀለኞች ጋር በአንድ ኦባማ መኪና በቁጥጥር ስር ውሏል ማለት ነው። ይህ ነው ለአማራ ያሉና ትግል እታገለለታለው እያለ የእሳት እያቀበለ እያስጨረሰ የሚገኘው ለሀገራችን መፍትሄው ለዚህ ሁሉ ጣጣ ውጣና ወረድ ሰላም ነው የሚያስፈልገው። አሁን ኮንትሮባንድ ንግድ ላይ የተጣጧፈበት ሁኔታ አመላካች ጉዳይ ነው። እነዚህ ወንጀሎች እንግን በቁጥጥር ስሮ ውለዋን እርምጃ እንደሚወሰድባቸው እንጠብቃለን። ለሀገራችን የሚያመጥነው ሰላም ብቻ ነው። ከዛ ውጭ አያሻግርም፣ አያዋጣም። በትናንትናው እለትም እናስታውሳለን በአለም ዋሴ የእሷን አጠፋ እንመልሳለን ማለት በአዲስ ቅዳም ባደረጉት ትንኮሳ እንግዲህ የዓለም ዋሴን አጠፋ እንመልሳለን በማለት አይቀጡ ቅጣት ተቀጡ በመጡበት ተመልሰዋ ማለት ነው። እጅግ አሳፋሪና አሳዘኝ ጉዳይ ነው። በጦርነት የሚመጣ ትርፍ የለም። የምናተርፈው በሰላም እጅና እጅ ተያይዘን ሀገራችን ስናለማ ብቻ ነው። እንግዲህ በአለም ዋሴ አዲስ ቅዳም ግንባር ተሰልፋ እራሳቸው አሰልፈው እንግዲህ መከላከያ ህግ የማስከበር ዘመቻ በወሰደው ተሸኝታለች። በዛ ምክንያት ደግሞ አጠፋ ምላሽ እንመልሳለን ማለት በትናንትናው ትንኮሳ አድርገው አይቀጡ ቅጣ ተቀጧል። ህግ የማስከበር ዘመቻውም ተጠናክሮ ይቀጥላል። ለሀገራችን የሚበጃት ሰላም ብቻ ነው። በትናንትናው የተመለከት ነው፣ በምንሻና በአካባቢው ማህበረሰብ ነው። ስለዚህ ሌሎች ማህበረሰብ ተደራጅቶ ከምንሻና ከማንኛውም የጸጥታ አካላት ጋር በመቀናጀት የአካባቢዎች ሰላም ማስጠበቅ ያስፈልጋል። መንግስትም በእጅጉ እየሰራ ይገኛል። ለሀገራችን ሰላም ያድርግ። ለመከላከያችን ክብር ይገባቸዋል። በየሰፈሩ በየሸጉቸው እየገባ ወራሪ በተለያየ አቅጣጫ ጽንፍ በመያዝ የሚንቀሳቀሱትን ግባ ከመሬቱ እያፋጸመው የሚገኝበት ህወሓት እንግዲህ ተቀጥቅጣ ዛሬም ደግሞ ነፍሷ አልወጣ ብለው በሁለተኛ ደረጃ እየተደራጀች እንደገናም እየፈረሰች ትገኛለች። መንግስት ተደጋጋሚ ሰላም ጥሪ አቅርቧል። አሻፈር እያለውን እንግዲህ ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ፋናው ከዚህ ጣፈንታ ውጭ አይወጣም። ስለዚህ የመንግስትን ሰላም ጥሪ ቢቀበል የሚያዛልቀው ይሆናል ማለት ነው። ሌላኛው አንድ ሞተር ብስክሌት ከመራዊ ቀጣና በሰሜን ሚጫ ወረዳ መራዊ ከተማ ከቆለላ ወደ መራዊ ከተማ ሊገባ ሲል በአንድ ዳማስ መኪና ከክሰል በመጨመር ለፋኖ ሊተላለፍ የነበረ በቁጥጥር ስር ውሏል ማለት ነው። እንደዚህ አይነት ድርጊቶችን እናወግዛለን። አይጠቅምም፣ አያዛልቅም። አንድ ሞተር ብስክሌት ቴቤስ ሞተር በቁጥጥር ስር ውሏን፣ እናመሰግናለን። በበርካታ አቅጣጫ እንግዲህ ለጽንፍና ለጽንፍ ለማይጠቅም ስራ ተግባር ወገባችን ዞ እየሰሩ ይገኛሉ። እነሱም ዱላቸውን እየቀመሱ ነው የሚገኙበት ሁኔታ እየተመለከትን ነው የሚገኘው። ስለዚህ ወዲ ቻኖ ቤተሰብ ተከታዮች፣ ለሰላማችን ዘብ እንቁም፣ አካባቢያችን በነቃና በተናበበ መልኩ ለሰላም እንስራዋለለሁ በሌላ ቪዲዮ እስክንገናኝ መልካም ውሎ እንዲሆንላችሁ ከወዲ ተመኘው።